ትሁት ለካሌብ ፍቅሯን ገለጸችለት። ካሌብ የትሁትን የፍቅር ጥያቄ በደስታ ተቀበለም። ቤተሰብ በሙሉ በዚህ እጅግ ደስተኛ ነበረ። አባባም ደስታቸውን ሲገልጹ ነበር፣ ፈጣሪንም እያመሰገኑም ነበር። ውድና የተከበራችሁ አድማች ተመልካቾች፣ በመላው ዓለም ለምትገኙ ሰው ዘር በሙሉ በያላችሁበት ሰላም ጤናት ሆኑ ዘንድ ምኞቴ ነው። እንኳን ወደ ዮሐናትዩ በደህና መጣችሁ። በዚህ ቪዲዮ ይዤ የመጣሁት የትሁት ድራማን ነው። እነሆ ቪዲዮን በማየት አብራችሁን ቆይታ ስለምታደርጉ ከልብ አመሰግናለሁ። ቻናሉን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትሁት ካሌብን ካፈቀረች ሰነባብታ ነበር። ማፍቀሯንም የተረዳችው ኤደን ፍቅርሽን ለብቻሽ ይዘሽ እንዳትጎጂ፣ ደግሞ ማፍቀር መታደል ነው፣ መፈቀርም እንዲሁ። ስለዚህም ሀሳብሽን ግለጪ፣ እንደምትወጂው ለምትወጅው ሰው አሳውቂ እያለቻት እየገፋፋቻት እያበረታታቻትም ነበር። ምክንያቱም የምትፈልገው ነገርም ስለሆነ በዛም እጅግ ተደስታ፣ እንግዲህ ደስታዋንም እየገለጸችላት ነበር። ትሁት ግን ስትፈራ ስትቸር ያው አልተናገረችም። ካሌብን እንደምትወደው ለማንም ትንፍሽ አላለችም። ያው ኤደንም እንዲሁ ጠርጥራና ተረርታት እንጂ። እናም በኤደን ግፊት ትሁት ድፍረትን አግኝታ ለአባባም ማፍቀሯን ስትናገር ነበር ማንን እንዳፈቀረች በግልጹ ሳትናገር ነገር ግን እንዳፈቀረች እና ማፍቀር ትክክል ነው ጥሩ ነው ወይ የሚለውን ነገር እና የእሳቸውን ምላሽም ለመስማት አሳውቃቸው ነበር። እሳቸውም በፈገግታ ደስ እያላቸው በጣም ደስታቸውን ሲገልጹላት ነበር። እንዲሁም አባባ ትሁትን እያበረታቱ ፕላስ ደግሞ ስታገባ ድል ባለ ሰርግ እንደሚድሯት ሁሉ ቃል ሲገቡላትም ነበር። ትሁትም በዚህ ተደስታ ነበር። በባለፈው ክፍሎች እንደተመለከትነው ትሁት ካሌብን ማፍቀሯን በግልጹ ይታወቅባት ነበር። ያው እሱ ስላልተረዳ ወይም ስላልገመተም ሊረዳም አለመቻሉ ነው እንጂ ማፍቀሯን ያው ስታንጸባርቅ ነበር። እናም አባባ እና ካሌብን በሚነጋገሩ ሰዓትም ተደብቃ ስትሰማ ነበር። እንደውም የሆነ ጊዜ ካሌብ ሀሳቡን አይኑን ሁሉ በ ትሁት ላይ አድርጎ፣ እንደውም ትሁት ሳትሻል አትቀርም እያለ ነበር። ምክንያቱም የሆነ ጊዜ አባባ ቲናን ለማብሸቅ፣ ለማናደድ ብለው እንግዲህ ካሌብንና ትሁትን እራት በጋበዙ ጊዜ ትሁት እንደዛ ዝንጥ ብላ ስትወጣ ካሌብ በሰመመን እንግዲህ ሲደመምባት አትኩሮ እየተመለከታት ዋው ምናምን እያለ ሲል እና የዛን ሰዓት ከልቡ ነበር። እሱ ለማስመሰል ብሎ ይበል እንጂ ከልቡ ነበር እንደዛ እይታው ሲያደንቃት የነበረው ምክንያቱም ስትለብስ በቃ ሌላ ሰው መስላፏ ብላ በጣም አምሮባት ነበር። እናም ከዛን ከእራትን በኋላ በበነጋታው ለአባባ ትሁት ሳትሻል አትቀርም፣ እንዴት እንደምታምር እኮ ምናምን እያለ ያው እንደዛ ለብሳ ሲያያት እናም ያው ሰውን እንግዲህ ሰው የሚያስመስለው ልብስ ቢሆንም የትሁት ሰው መሆን ግን በባህሪም እጅግ ሰው የሆነች ናት። የሰው ባህሪ ያላት ናት። በጣም የተረጋጋች እንደ ስሟ ትሁት፣ አስተዋይ፣ ጥበበኛ የሆነች በጣም መልካም ሴት ናት። ስለሆነም ይህንን ደግሞ እሱም በሂደት በብዙ ነገሮች አስተውሎ ሲያደንቃትም ነበር እና አንቺን ያገኘ ሰው ሁሉ ሲል ነበር። እናም አፈሰ እሱ ራሱ እሷን ያገኘው ራሱ ነው እንግዲህ፣ እሷ አገኘችው አፈቀረችው፣ ከእሱ አንደበት ሳይወጣም ያው እሷ ፍቅሯን ገለጸች። እድሜ ለኤደን፣ ኤደን ግፊት ስታደርግባት ስታበረታታት ያው እሷም ድፍረቱን አገኘች ማለት ነው። ሲቀጥል ያው ጊዜው ሲደርስ ያው አንድ ሰው ቢያፈቅር አፍቅሮ ፍቅሩን ይዞ አምቆ አይቆየም፣ ጊዜው ሲደርስ ማውጣቱ አይቀርም። ያው የካሌብ ያለበት ሁኔታም ለዚህ የሚጋብዝ ባይሆንም ማለትም ለይቶለት ከቲና ጋር አልተፋታም፣ ሰማኒያቸው አልተቀደደም፣ በዚህ ሂደት ነው ያሉት። ሆኖም ግን መፋታቱ አይቀርም ሰማንያ ቢኖርም ያው ከልባቸው ግን ተለያይተዋል በስጋ በአካል በአብሮነት በሁሉ ነገር ተለያይቷል። በጭራሽ እሷን አይፈልጋትም ዳግም ከእሷ ጋር መሆን በጭራሽ የማይፈልገው የማይታሰብ ነገር ነው። እሷ ግን ተስፋ አልቆረጠችም። እንግዲህ ዛሬ በዚህ ክፍል አባባን እንደተመለከት ናቸው በጣም ሲያብሽ ቋት ነበር። እሷ እንድትናደድ ብሎ ብዙ ነገር ሲያደርጉ ነበር። እንግዲህ የአባባ በቀል ጀምሯል። ከባለፈው ክፍል ጀምሮ ቲናን ለማብሸቅ፣ ለማናደድ፣ ለመበቀል የሚያደርጉት ነገር ቲናን እርር ድብን እያደረጋት እንግዲህ ከቤት ብንብላ እንድትጠፋ የሚያደርግ ነገር ነው እያደረጉ ያሉት። እሷ ግን ለማብዬ አልወጣም ብላ ያው ካሌብንም በማባበል በማማልልም እንዲሁ ያው ይቅርታ እንዲያደርግላት ፍቅራችንን እናድስ እያለች ነው። የማይሆን ነገር እንግዲህ እየጠየቀች ነው። መለስ ብላ አባባንም ይቅርታ አድርግልኝ በቃ ተለውጭ ያለው እንደ ድሮ አይደለሁም አሁን ሌላ ሰው ሆኝ ያለው በቃ እንደ ድሮ ቤተሰብ የቤተሰባዊነት ፍቅራችን ይመለስና እንደ ድሮ እንሁን። በቃ ተለውጫለሁ ሌላ ሰው ሆኛለሁ፣ ብላ በማስመሰል አባባን እንግዲህ ይቅርታ ልጠይቅ ስትሞክር፣ እሳቸው ግን ያው ጭራሹኑ ይቅርታዋን እንደማይቀበሉ በሚገርም ቃል ሲናገሩ ነበር። ምክንያቱም እባብ ምንም ቆዳውን ቢቀይር ውስጡ መርዝ ነው እያሉ እሷም ልክ የእባብ ለምድ የለበሰች ውስጧ መርዝ የሆነ ሰው ነው በምንም ተአምር የማትቀየር ለሰው ምንም ርህራሄ የሌላት እንግዲህ በጭካኔ የተሞላች ክፉና አረመኔ የሆነች ሴት ናት። እንግዲህ ከእድሜዋ በላይ ነው ክፋቷ። እንግዲህ በአባባ ላይ ያደረገችውን ነገር በእሷ ቤት አባባ የረሱ ጭራሹን የማያስታውሱ መስሏት እሳቸው ግን እንግዲህ በስተመጨረሻም ኤደንም እንዲሁ ዳኒም ባለበት እሷ ያደረገችውን ነገር በዝርዝር ሲናገሩ ነበር። የዚህን ጊዜ እንግዲህ ባለችበት ቲናም ፈዛ፣ ደንዝዛ፣ እጅጉን ተሸማቃ ነበር። እንግዲህ ከዚህ በላይ ምንም ውርደት የለም። በእሷ ቤት እያንዳንዱን ነገር አያስታውሱም። በእሷ ቤት እሷ መልካም ናት። በታመሙ ሰዓት ያደረገችው በቃ መልካም ነገር እንደሆነ ነው የምታስበው። እሳቸው ግን መቼም ነገርን ጊዜ ያው ይገልጠዋል ብለው አሁን እንግዲህ ያ ጊዜ መጥቶ እሷም ያው የእጇን የምታገኝበት ጊዜ ሆኗል። ገናም ይቀጥላል ከዚህ ቤት እስካልወጣች ድረስ አባባም በቀላቸውን እንግዲህ ይቀጥላሉ። የሚገርምና ደስ የሚል በቀል ነው እንግዲህ የአባባ በቀል፣ እንደው በጣም ደስ ይላል። በጣም ነው ደስ ያለን የቲና እንደዚህ መሆን፣ መብሸቅ፣ መናደድ። እንግዲህ ዳኒንም አጣች፣ ካሌብንም አጣች ልታገኝ ያሰበችውን ነገር ሁሉ አጣች፣ ባዶ ቀረች። ከዚህ በላይ ውርደትና ሽንፈት የለም። እንግዲህ እያንዳንዳችሁን እበቀላችኋለሁ፣ እያንዳንዳችሁን አለቃችሁም እያለች ያው ትፎክራለች። መፎከሯ የዘውትር ዲስኩሯ ነው። እንግዲህ ምን እንደምታደርጋቸው ያው እነሱን በእርግጥም ካልተጠነቀቁ እንግዲህ የማትተው አይነት ሰው ናት እሷ፣ ለበቀልም የማትመለስ ናት። እንግዲህ አባባን አሳግታ ያደረገችውን ነገር የምናስታውሰው ነው ከቅርቡ። ከቀድሞም ደግሞ ብዙ ነገር ያደረገች ናት። እናም አሁንም ቢሆን ተ እያንዳንዱን እበቀላለሁ እንዳለች ልትበቀል ትችላለች። በቀል አዲሷ አይደለም። እናም ያው በምን አይነት ሁኔታ ተጠንቅቀው እነሱ ከእሷ በሰላም እንደሚለዩ እንግዲህ አባባ ጥበበኛ ስለሆኑ ያውቁበታል። ዳኒ ተሳክቶለታል እንግዲህ ከአባባም ይቅርታን አግኝቶ ከትሁትም ከካሌብም እንዲሁ ይቅርታን አግኝቶ እንዲሁም የሚወዳትን ኤደንንም ታርቆ ከእሷ ጋር እንግዲህ በሰላም የሚኖርበት ጊዜ ቅርብ ሆነዋል ለሱ እንግዲህ ይህ ትልቅ እድል ነው ትልቅ መታደል ነው ምክንያቱም ብዙ ነገሮችን ያጣ ነበር በሰራው ስራ በስተመጨረሻም እንግዲህ ለአባባ ባደረገው በጎነት ይህን ሁሉ እድል አግኝቷል ማለት ነው ቲና ግን እድሉን አልተጠቀመችም እንጂ አባባ ብዙ ጊዜ እንግዲህ ትመለሳለች ብለው ብዙ ጊዜ ታግሰዋታል። እሷ ግን ምንም የምትመለስ አይደለችም። በጣም ከባድ ሴት ናት። እንግዲህ አሁን የእሷ ጊዜ ሆኗል። የእጇን እያገኘች ነው። ይበላት እናም ድራማው ደስ የሚል ፓርት ላይ ነው። እንግዲህ ዳኒ ምህረትን ከአባባ አግኝቶ ከኤደን ጋር ባይታረቅ ኖሮ የአባባ ፍላጎት ዳኒን ለመበቀል ያሰቡት ኤደንን ከሱ በመውሰድ ለካሌብ እንድትሆን በማድረግ ነበር። ያ ቢሆን ደግሞ እንግዲህ ዳኒም የዋዛ አይደለም፣ በኤደን የመጡብኝን አልተውም እያለም ነበር። ብዙ ብዙ ነገር ይሆን ነበር። ያ ሁሉ እንግዲህ ሳይሆን በሰላም ከዳኒ ጋር በይቅርታ ተለያይተው ከኤደን ጋር ደግሞ አንድ እንዲሆኑ አባባ በማስታረቃቸው ነው። ኤደንም እንግዲህ የዳኒን ይቅርታ የተቀበለችው ያው አባባ የሚሉትን ነገር ስለምትሰማ እናም እንደ አባባ ምኞትና ፍላጎት ካሌብ ያው ከቲና ጋር ኦልሬዲ መፋታቱ አይቀርም ቢሆን ትሁትን ነበር ሲጀመር ራሱ የተመኙለት እሱ ግን አይ ብሎ ሲል መለስ ብሎ ደግሞ ከኤደን ጋር ብለው አሉት። ከኤደን ጋርም ያው ኤደን ሲያያት እርጋታዋን ስርዓቷን ወዶላታል። ሆኖም ግን ያው በፍቅር እንደዚህ አላሰባትም ነበር። ነገር ግን በኋላ ደግሞ እራሱ ካሌብ መለስ ብሎ ትሁት ለባብሳ ዘንጣ ሲያያት፣ እንግዲህ ቀልቡ እሷ ላይም አርፎ ነበር። እንግዲህ የአባባ ምኞት ተሳክቷል። የእሱን ፍላጎት እንዲሁ ሰምሯል። በጣም ደስ ይላል። እንግዲህ የዚህ ድራማ መጨረሻው ጥሩ ነው የሚሆነው፣ ምክንያቱም ቲናም የእጇን አግኝታለች። አሁንም እያገኘች ትቀጥላለች። ይበላት እንግዲህ በአጠቃላይ እንግዲህ በዚህ ክፍል የቃኘ ነው ይህንን ይመስላል። በጣም ደስ ይላል። እናንተም የተመለከታችሁትን፣ ያስተዋላችሁትን ሀሳብ አስተያየታችሁን በኮሜንት አስቀምጦልን እናም ይህን ቪዲዮ እስካሁን ስለተከታተላችሁ ከልብ አመሰግናችኋለሁ። በያላችሁበት ቸር ቆዩን። ባይ ባይ።